ሰላም ሰላም ቤተሰቦቼ፣ እንደምን አላችሁ? እንዴት ናችሁ? ከኔ ጋር ሁሉም አማን፣ ሁሉም ሰላም። እናንተም በእያላችሁበት ሰላም እንዲሆን ምኝላችሁ አለሁ። በዛሬ ቪዲዮ በክፍል ሶስት የአማርኛ ቃላትን ጽህፈትና ንባብ ልምምድ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ እናንተም እስክሪብቶና ደብተር ይዛችሁ እየጻፋችሁ እያነበባችሁ ተከታተሉኝ። በተጨማሪም በኦንላይን መማር ለምትፈልጉ ከስር በማስቀምጥላችሁ ስልክ ቁጥር በቴሌግራም በኢሞ በዋትሳፕ እየደወላችሁ ማግኘት ትችላላችሁ። በትንሽ ጊዜም ውስጥ ማወቅ ትችላላችሁ። እስከ ቪዲዮ ፍጻሜው ድረስ አብራችሁን ቆዩ። ለወዳጆቻችሁ ላይክ ሼር በማድረግ አዳርሱ። መልካም ቆይታ በላ በኋላ በአንድ ላይ በኋላ ይላን በ

ት ቱሪስት የሚጎበኙ ሰዎች ቱሪስት ይባላሉ። ቱ ሪ ዝ ም ቱሪዝም የሚጎበኙት የሚጎበኘው ነገር ቱሪዝም ይባላል። ቲ ማ ቲ ም ቲማቲም ታ

ቶሎ ቶሎ በፍጥነት ማለት ነው። እሺ ቸር ቸር ቸር ነት ይቅርታ፣ ቸርነት ቸልተኝነት ቸልተኝነት ቸልተኝነት ቻ ይ ና ቻይና

ቾት ምቾት ምቾት የስራ የስራ በዬ የስራ ዩ ጋ ን ዳ ሀገር ነው። ዩጋንዳ ዩጋንዳ ያ ላ ቸው ያላቸው ወይም ያላቸው ይሆናል ሁለቱም

ኦዲት ኦ ሞ ይህን ይመስላል። የዛሬ ቪዲዮ እስከዚህን ሰዓት አብራችሁኝ ስለቆያችሁ አመሰግናለሁ። ክፍል አራት በቀጣዩ ይዤላችሁ እመጣለሁ። ነገር ግን ከዚህም በተጨማሪ እንማራለት ለምትሉ ከላይ እንደነገርኳችሁ በዚህ ከስር በማስቀመጥላችሁ ስልክ ቁጥር እየደወላችሁ መማር ትችላላችሁ። እስከዚህን ሰዓት አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።